ለእውቀት ባለቤቶች ቢሆን እንጂ ታላቅነት የሚያኮራ ነገር ብሎ ማለት ለእውቀት ባልተቤቶች ቢሆን እንጂ ይላሉ። ምክንያቱም ኢነሁም ዐለልሁዳ እነሱ በቀጥተኛ መንገድ ላይ ናቸው ያሉትና ሊመኒስተህዳ ቀጥተኛው መንቀጥተኛውን መንገድ ለፈለገም ሰው ደግሞ አዲላኡ አመላካቾች ናቸውና ይላሉ። ወቀድሩ ኩል ምርኢን ማንኛውም ሰው ልኬቱ ማ ካነ ዩሕሲኑሁ በሚያሳምረው ስራ ልክ ነው፣ አሳምሮ በሚሰራው ስራ ልክ ነው አሉ። ወልጃሂሉና መሃይማኖች ደግሞ ለአህል ልዕልሚ አዕዳኡ ለእውቀት ባልተቤቶች ሁልጊዜ ጥላቶቻቸው ናቸው አሉ። ፋፉዝ ብዕልሚን እውቀትን እኮ ያዝ ነተዒሽ ሐየን ብሂ አበዳ ሁል ጊዜ ህያው ሆነህ ትኖራለህና አሉ አናሱ መውታ ሰዎች እኮ በህይወት የሉ ሙታኖች ናቸው ወአህሉል ኢልሚ የእውቀት ባለቤቶች አሕያው ሁል ጊዜ ህያው ናቸው በህይወት ነዋሪዎች ናቸው ማለት ነው